ነው ሁሉ ነገር ይሰማችኋል። መጥፋታችን፣ መምጣታችን፣ መታመማችን፣ መውጣት መውረዳችን ሁሉ የራሳችሁ የራሳችሁ ጉዳት አድርጋችሁ ነው የምታዩት። እና መቼም እኔ ከምሰራበት ኢቢኤስ ቴሌቪዥን ዞር ስል በቃ ይከብደኛል። በጣም ብዙ መልዕክቶች በጣም ብዙ ፍቅሮች በያገኛችሁኝ ቦታ የቤተክርስቲያን ለሚቀባ ስለምን እዚህ ሆነ ወይ፣ ከቃል በላይ ነው። በጣም አመሰግናችኋለሁ ሁላችሁንም። አልጠፋሁም። ባድ የሚባል የህይወት ውሳኔ ይመስለኛል። በጣም ከባድ ነው፣ ምክንያቱም በቃ ከቃላት በላይ የከበደ ውሳኔ ነው። እንግዲህ ግን በፍጹም አንራራቅም በፍጹም አንጠፋፋም። በተሻለ ኃይል በተሻለ ከፍታ፣ በተሻሉ ፈጠራዎች፣ በተሻሉ አዳዲስ ነገሮች ለመምጣት እሞክራለሁ። ግን ወትሮ ቁጭ ብላችሁ እንግዲህ እሁድ ላይ ከሰባት ሰዓት ጀምሮ ስትከፍቱ ምናልባት ከዚህ በኋላ ላልገኝ ይችላል። እንግዲህ ያው መጀመሪያ እንግዲህ እንደነገርኳችሁ አይገርም፣ የምናገረው ጠፋብኝ። ለማንኛውም ከዛሬ ጀምሮ የምትወዱት የምትጠብቁት እኔን ማየት የምትናፍቁ ሁሉ ሰዎች ታገኙኛላችሁ ብል በጣም ደስ ይለኝ ነበረ። ከዚህ በኋላ ምናልባት እኔና እናንተ የምንገናኘው በዚህ መድረክ ላይ ብቻ ነው። እንግዲህ እናንተን ተስፋ በማድረግ ማለት ይቻላል በማርኬቲንግ አካባቢ ያላችሁ፣ በተለያዩ የስራ ዘርፎች ውስጥ ያላችሁ በተለይም የኔን አቅም የኔን ኃይል የምታውቁ እንስራለን ጉጉት የምታውቁ የምትመለከቱን ወዳጆች የምታከብሩ ከልጅ እስከ አዋቂ ከሁሉ ቦታ ከሀገር ውስጥ እስከ ውጭ ያላችሁ በሙሉ ወዳጆቼ እናንተን ኩራት በማድረግ እናንተን ተገን በማድረግ ነው እና ትልቅ መድረክ የተከፈተው። በጣም ብዙ ደሳስ የሚሉ ቁም ነገር ያላቸው ጨዋታ ያላቸው አዲስ ነገር ያላቸው በጣም ቆንጆ ጥሩ ናቸው። የእውነት እናንተን የሚመጥን እናንተን የሚያከብር በጣም ብዙ ዘርፉ ላይ እንግዲህ አንድ እርምጃ ከፍ የሚያደርግ ተጽዕኖ ፍጥር መድረክ ይሆናል ብለን እናምናለን ተስፋ እናደርጋለን ትንሽ ይርቃል ግን እናምናለን ከዚህ በኋላ ቤተሰባችን ሆነ ይህንን እንግዲህ መድረክ ይህንን ትልቅ ሚዲያ ተቀላቀሉ ጋብዛችኋለን ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ለወዳጆቻችሁ ይጠቅማል ለምትሏቸው ሁሉ ላኩ ይህ ብቅ ሚዲያ ነው ብዙ ትልልቅ ስራዎችን ብዙ ቁም ነገሮችን ብዙ አዲስ ነገሮችን ይዘን የምንመጣበት መድረክ ነውና ቤተሰቦቻችን ተጋብዛችኋል እላችኋለሁኝ። አበቃ ምን ማውቅ ትፈልጋላችሁ? ሌላ ከዚህ በኋላ እንኳ ተቀጠለን እንባ ስለሚመጣ እናቀመዋለን። መልካም ቀን እንዲሆንላችሁ ምኛለው። መልካም ጊዜ በሀገር ውስጥ በውጭ ያላችሁ በስደት የምትኖሩ በአረብ ሀገር የምትኖሩ እህቶች እናንተን የሚመለከት በስደት ያላችሁ ሀገራችን እንድትወዱ እንድትናፍቁ የሚያደርግ አዲስ ነገሮችን የሚመጥን ባህሉን ወጉን ሴቱን የጠበቀ ለዛ ያለው ቁም ነገር ያለው መድረክ ተከፍቶላቸዋል። አፍቃችሁ የለም እንደ ልብ ነው የምትጠግቡኝ። እዚህ መድረክ ላይ ሌሎች አዲስ የህይወት ነገሮችም አብረው ይጀምራሉ። እንግዲህ በተለይ መለስ ብዬ በጣም ብዙ ነገሩን ወደ ኋላ ሳስበው ከቃላቶች በላይ የሆኑ ብዙ ነገሮች አሉና፣ እንግዲህ በጣም ይቅርታ አድርጉልኝ። በዚህ እንኳን አዲስ ቤት ማልቀስ ተገቢ አልነበረም ግን ሁላችሁንም እጅግ አድርጌ አመሰግናለሁ። በተለይ በብዙ ከባድ በነበሩ ይሁት ጊዜያቶች ሁሉ በጣም ብዙ ወዳጆች አብራችሁ ይዛችሁ በጣም ከባድ የፈተና ጊዜያቶችን አብረን አልፈናል፣ አብረን አንቅሰናል፣ አብረን ተደስተናል፣ አብረን ብዙ ጉዞ ጉዘናልና እና መቼስ ምንድ ያለው እግዚአብሔር መልካሙን ነገር ሁሉ ለሁላችሁም መልካም ለምታስቡ ሁሉም ማታስቡም እንዲሁ ልቦና ሰጥቶ እንደምመለስ ነው የምመኘው። በጣም አመሰግናችኋለሁ ወዳጆቼ። በመንገድ ስታገኙ፣ መኪና ውስጥ ስናል፣ በትራንስፖርት ስንሄድ፣ ከሀገር ውጭ ስንሄድ፣ ሁሉ ጊዜ አብራችሁ ለምታከብሩኝ፣ ለምታሳውሱኝ በጣም